ሰው ምና የሚለው ነበረ መፈልጎ በርስ እሱ ነበረ ጥያቄ እና ይሳምን ሆነ የሚለው ነበር። ከዛ በጣም ውስጤ መጥፎ መሆኑን ያወቅኩትኝ የዛን ቀን ነው። በቃ ሰላቴን አለመስገድ ደረጃ ላይ ያደረሰኝ እጃ አንዷ ነገር ሰላቴን እስከ አለመስገድ ደረጃ ሲያደርሰኝ ውስጤ በጣም መጥፎ እንደሆነ ገባኝ። በቃ በጣም ተጠራጣሪ ምናምን እንደሆንኩ ና ላይ ጠብቃችሁ ከእንደዚህ አይነት ሽውሃ ብቻ፣ በጊዜ ሂደት ግን መጨረሻ ላይ እስለምናንና አላህን በደምብ ሳቅ ስብናላህ የሆነ ቀን ነው። በቃ የነበረኝን ላይፎች ወደኋላ ቁጭ ብዬ ያሰብኳቸው እያሳለፍኳቸውን እነዛ ነ ላይፎችን አሰብኩና እዛ ላይፍ ውስጥ እያሉ ሞቼስ ቢሆን ኖሮ ብዬ በቃ በጣም ደነገጥኩ። እሺ አሁን አልሀምዱሊላህ እዚህ ነኝ ያሉት ከነበርኩበት አላህ መርቶኛል ብዬ በጣም ተደሰትኩኝ። ግን እዛ ላይፍ ውስጥ እያለሁኝ ሞቼስ ቢሆን ኖሮ ምንድን ነበረ በቃ መጨረሻዬ፣ እያሰብኩኝ ሁሉም ሰው ትንሽ ቆመ ብሎ ሊያስበው የሚገባም ነገር ነው ብዬ አስባለሁ። የተለያየ ቦታ ያለን ሰዎች ልንኖር ስለምንችል ማለት ነው እና በቃ ምርር እያለቀስኩ በቃ አላህ ምን ያህል ሊወደኝ ነው እኔን እንደዚህ የመራኝ እስልምና እንደዚህ እሱን እንዳቅ እና እስልምናን እንደዚህ እንዳቀ ያደረገኝ ምን ያህል አላህ ቢወደኝ ነው። እዛ ላይፍ ውስጥ እያለውኝ ሙቼ ቢሆን ኑሮ በቃ መጨረሽ ምንድን ነበር የሚሆነው የሚለው ነገር በጣም በቃ ምርረ ብዬ አለቀስኩኝ። እና ከዛ በኋላ ነው ሰላት ምን እንደሆነ የገባኝ። እና አላህን መገዛት የሚባለው ነገር በደንብ ውስጤ በቃ ይሄ የዱንያ ላይፍ የሚባለው ምንም በቃ አላህ በቁራ ላይ እንዲህ የሚገልጸው ለምኔ ብልጭልጭ ኑ ወር መድረጣችት ይህ አጭሩ ህይወት ምንም የማይጠቅምን እና በላይፊ በጣም ብዙ እዚህ ዱኒያ ላይ ማስባቸው ነገሮች ነበሩ። እንደዚህ ወኝ እንደዚህ አድርጌ እንደዚህ ብሆን እንደዚህ ብሆን ምናም ብዬ እነዛን ሁላ ነገሮች ኖር ግፍ አድርጌ በቃ ምንም ነገር አልፈልግም ነው ያልኩት። ዱኒያ ላይ ምንም ነገር ይቅርብኝ ብዬ በቃ የተመኘሁበት ቀን ያኛው ቀን ነው። በቃ ሙቼስ ቢሆን የሚለውን ነገር ሳስብ እና ሁሌ የሆነ ትንሽ እምነቴ ጠፋብኝ። ያው ኢማን ይጨምራል ይቀንሳል ታውቃላችሁ? ትንሽ የቀነሰ ምናምን መስሎ ሲሰማኝ ባክ ነው ማደርገው ወደኋላ ወደዛ ላይፌ ነው በቃ። እና አላህ እንዴት እንደመራኝ ምናምን ሳስብ፣ ያው እኔ ቃላት የለኝም ስለ እስልምና ከዛ በኋላ ማወራበት ምንም አላቅም። እና ከዛ በኋላ መንገድ ላይ የማያቸው ሰዎች ሁላ በቃ እንዲህ ሲሄድ ምናምን ሁላ ለማየው ሰው ሁላ ማዘን ጀመርኩ። ስብሀንላህ አይምራቸው ብቻ ለሁሉም ሰዎች ማዘን ጀመርኩኝና ጓደኞቼ ምናምን በቃ ሁሉም ያሉበትን ስለማቅ እኔ የነበርኩበት እነሱ ዛያድ እነሱ ያሉበትን ቦታ ስለማቅ እኔ ከዛ ውስጥ ወጥቻለሁኝ እና እነሱን አሁን ላይ እኔ ከዛ ከቦክስ ወጥቼ እዛ ከነበርኩበት ውስጥ ወጥቼ እነሱን ሳያቸው በጣም ነው ማዝነውና። ያው አላህ ምን ያህል እንደሚወደኝ እና እንዴት እንደተመረጥኩኝ እኔ አላቅሙ ላይ እንዴት እንደምገልጸው አላቅም ብቻ ና ስቲል በቃ ሰውን ይሄ መዝናናቱ ላይ ያለውንም ጓደኞቼም፣ ማህበረሰቡን፣ ሌላ ቤትም ሌት ላይ ምናምን ያለውን ሳይ እኔ አላህ ምን ያህል እንደሚወደኝ ነው። እና እነዛ ሰዎች በጣም ነው የሚያሳዝኑኝ። በጣም እና ቁርአን ላይ አላህ ብዙ ቁርአን ና ገና እያቀረውኝ ነው። አሁን አሁን በራሴ በፍላጎቴ ቁርአን ጀምሬያለሁ። ሰላቴን በሰዓቱ መስገድ ጀምሬያለሁኝ። ይሄ ሁሉ ቤት አያቶቼ፣ ማዘር ምናምን ሁሉም ስገድ ምናምን ተብዬ ብዙ ተብዬ ተብዬ ጊቭ አፕ አድርጎብኛል ወረዴ። ግን አሁን ያው አልኪዳ ካላህ ነው እና ቀኑ ደረሰ እና እኔ ደግሞ በራሴ ሁሉንም ነገር እንደ አዲስ ፕራክቲስ ማድረግ ጀመርኩኝ። መስጊድ መሄድ ጀመርኩ፣ ሰላቴን አላቋርጥ መስጊድ ሄዳለውኝ በተቻለኝ አቅም መስጊድ አጠገቢ ካለ ምናምን ላይፌን በእንደዚህ አይነት ወይ ማስተካከል ጀመርኩና ጓደኞቼ በጣም ተገረሙብኝ፣ ከዛ የነበርኩበትን ስለሚያውቁ እና በጣም ተገረሙብኝ። እንደዚህ አይነት ለውጥ እንዴት ሊመጣች አለ ብለው እስካሁን ድረስ አርተር ሰርፕራይዝድ ላይክ ለጊዜው ምናምን እንደዚህ ለትንሽ ጊዜ ለማስመሰል ምናምን የጀመርኩ ነበር የመሰላቸው እንደዚህ የምጠነክር እና ማመር አልመሰላቸውም ነበረ። ግን አልሐምዱሊላህ ላ እኔንም እናንተ ጠንካራ ያደርገን እስካሁን ጥሩ ነው ያለውትኝ፣ እላችኋለሁ እና እስልምና እኔ ህይወት ነው በቃ ህይወት ምን እንደሆነ መፈጠር ምን እንደሆነ የመጣንበት አላማ ፐርፖዙ ምን እንደሆነ በስርዓት የምናውቀው እስልምና ላይ ብቻ ነው። እስልምና ላይ ብቻ ነው። በቃ ሁለት ህይወት አለ። አንደኛው ዱኒያንን መርጥና ዱኒያ ላይ እሱንም ተመችቶን አይደለም፣ እቺ ጊዜ ዛሬ እንደሰታለን፣ ነገ እንደዚህ ነው፣ ከነጎዳያ እንደሰታለን፣ ከዛ እንደዚህ ነው። የዱኒያ ህይወት እናውቀዋለን። ዱኒያ ላይ ግን ሙሉ ሰላም አግኝቶ ተደስቶ መኖር ማለት በቃ ከአላህ ጋር እንደመኖር ነው። ይሄ የሁለት አለም ጀነት የሚባለው አላህን ስናገኝ ነው። የፈለገ ቱር ልናደርግ እንችላለን። የፈለገ ሀብት፣ ገንዘብ፣ ምንም ነገር በቃ የሚያስደስተን እዚህ ዱኒያ ላይ ሰዎች ሲያደርጉት የምናያቸው ነገሮች ሁላ ልናደርግ እንችላለን። ሁሉም ነገር ቢደረግ ግን በቃ ምንም ነው ጊዜ ደስታ ነው ሲጀመር የምናገኝበት ያችን ሰዓት ያችን ሞመንት ነው የምንደሰተው። እና አላህ እኔ አንድ እንግሊዘኛ ዳዋዎች ምናምን እሰማ ነበር እና አንድ አባት ለልጁ ሁሌ ፊልድ በወጣ ቁጥር የሚያስተላልፎ መልእክት አለ። አለም እግርህ ላይ ቢሰግድ እስልምና ከሌለ ለእኔ ወድቀሃል፣ ከስራሃል። በቃ አለም በእግርህ ስር ቢሆን አለምን የምረግጥ ቢሆን አለም ታስተዳደር ቢሆን በቃ እስልምና ከሌላ አንተ ለእኔ ከስረሃል፣ ምንም የለህም። በቃ መንገድ ላይ እያደርክ ደግሞ ይለዋል፣ መንገድ ላይ እያደርክ አላህን ይዘክ እስላምን ይዘክ፣ መንገድ ላይ የምታድር ከሆነ አንተ በዓለም ላይ ካሉ ሰዎች ትልቁ ሰክሰስፉል ፐርሰን ማለት አንተ ነክ። በቃ ስኬታማ ሰው እስልምናን ይዘክ መንገድ ላይ እያደርክ ከሞትክ እና በስልም ላይ ሞትክ ማለት የዓለማችን ሰክሰስፉሉ ልጅ በቃ አንተ ነክ ከማንም በላይ ብሎ የሚገልጽበት አንድ ንግግር አለ። በጣም ውስጤ የገባ ነው እሱና። ዱኒያ ማለት ይሄ ያብለጨለጨ የሚሸውደን የውሸት ውሸት እንደሆነች ብዙዎቻችን ፌል የምናደርገው ዱኒያ የሚሸውደን ይሄ ነው። በቃ ዱኒያ ላይ ያለው ደስታ ምናምን ሪል ይመስለናል፣ ግን ሁሉም ነገር ፌክ ነው እና ካላላህ መኖር አላህ ይጠብቀን ብቻ። እና አላህ ይመራችሁ ያልተመራችሁም ሰዎችን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ከድንገተኛ ሞት አላህ ይጠብቀን። ኻቲማችንም አላህ ያሳምርልን። ኻቲማችን የአማረ አላህ አድርግልን። የአማረ አላህ አድርግልን። እችን ዱንያ ለቀን ስንሄድ እሱ የሚወዳትን ቃል ላኢላሃ ኢለላህ ብለን የምንሄድ አላህ ያድርገን። እኛንም ቤተሰቦቻችን አላህ ይጠብቀን። ወዳጆቻችንም አላህ ይጠብቅልን።

በእነሱ ያሳየን ድል ደግሞ ለፊሊስጤን ለገዛ ያሉት ወንድሞቻችን አላህ ያሳየ መከራ ላይ ያሉት ሙስሊም ወንድሞቻችን ነጃ አላህ ይበላቸው። በአላህ መንገድ የሚታገሉትን የበላይነቱን አላህ ይስጣቸው። የሱን ከሊማ የበላይ ለማድረግ የሱን ፊት ፈልገው የሚንቀሳቀሱትን ድሉን አላህ ይስጣቸው። የኛንም መጨረሻ አላህ ያሳምርልን። ሁሌ እንዳማረብን የሱ ቤት ስንጠራ የምንመጣ አዛን ሲል አወል ሰልፍ የምንመጣ አላህ ያድርገን። የእሱን ጥሪ ሰሚዕና ዋዕጣን የምንል አላህ ያድርገን። ቀልባችን በኢማን ብርሃን አላህ ይሙላልን። ቀልባችንም አላህ ያርጥብልን። ዛሬም በሌላ ቂሱ አመጥቻለሁ። ድሃው ባል ይላል። ኢንሻላህ ድሃው ባል ከእሻ ሶላት በኋላ ወደ ቤቱ ሲመለስ ልጆቹ ተኝተው አየ። ለሚስቱም ልጆቹ ሰግደዋል እንዴ ብሎ ጠየቃት። እሷም ምግብ ስላልነበረ አባብያቸው ተኙ አልሰገዱም ማለችው። እሱም በመኮሳተር ቀስቅሻቸው አላት እሷም የእገሌ አባት ሆይ ከቀሰቀስኳቸው በረሃብ የተነሳ ያለቅሳሉ የሚበላ ደግሞ የለም ማለችው። እሱም አዳምጭኝ ከእኔ የሚጠበቀው እንዲሰግዱ ማዘዝ ነው ሪዝቃቸው ከእኔ አይደለም ቀስቅሻቸው ሪዝቃቸው ከአላህ እጅ ነው አላት አላህ ስብሐነሁ ወተዓላ ቤተሰቦችህንም በስግደት እዘዝ፣ በሷ ላይም ዘውትር ጽና፣ ሲሳይን አንጠይቅህም እኛ እንሰጥሃለን። መልካሚቱ መጨረሻ ለጥቂቶቹ ናት። እናቲቱም እጅ ሰጠችና ቀሰቀሰቻቸው። ሰግደው እንደጨረሱም የቤታቸው በር ተንኳኳ። ከዛም ሲከፍቱት ከከተማው አንድ ከበርቴ ከማዕዱ ጣፋጭ ከሆነው ግማሽን ይዞ ቁሞ ነበር። ሰውየውም ውሰድ፣ ይህ ለአንተና ለቤተሰቦችህ ነው አለው። እሱም እንዴት ሲል ጠየቀው። ሰውየውም አንድ ባለስልጣን እንግዳ የነበር እና ማዕዱን ከመመገባችን በፊት ተጣላን። እናም ምግቡን ላይበላ ምሎ ሄደ አለው። ከዛም ምግቡን ይዤ እንዲህ አልኩ፣ እግሬ ለቆመበት ሰው እሰጣለሁ። በአላህ እምላለሁኝ አንተ ደጃፍ ስር እንጂ እግሬ ሌላ ቦታ አልቆመም አለው። በአላህ ይሁንብኝ ምን ወደዚህ ይዞኝ እንደመጣ አላውቅም አለው። ስብሓነክ ማዕክረመክ ኢላሂ ሰላታችንን አዘውትረን የምንሰግድ ባሪ አድርገን ላ ሁሌም ቢሆን በአላህ መንገድ ላይ የአላህን ህግግ አጠብቀን ከሄድን ተርፋማ እንጂ ከሳሪ አንሆንም። ወደ መልካም ነገር እንደ ረሱል ሰላት ሰምታችሁ ሸራ አድርጉ። ላ ሰላሙ ላ አለይኩም ወረመቱላ